በመጀመሪያ በኦሮሞ በዋቄፋና አመለካከት ውስጥ መንግስተ ሰማያት የሚባል ነገር የለም። ኦሮሞ እንጨት ቅቤ አይቀባም። ኦሮሞ በእንጨት አያምንም። ኦሮሞ በወንዝ አያምንም። በእግዚአብሔር ነው የሚያምነው። ከክርስትና ጋራ የኢሬቻን ማክበር አይጋጭም። ቦታ ሁላላ ሀድ አላው ሰምድ ለሚውልድ ወለሚውለድ ይላል። አረቦች ያንን በሬ የሚያርደው ያንን መልካ ለማጥራት ነው። ይሄ የሚደረገው እሬቻ ከመደረጉ ከሶስት ቀን በፊት የሚደረግ እንጂ የዕለት ሁለት አይደለም። መልካ ላይ የሚታረደው ምድር የፈጣሪ ምስት ናት ብሎ ያምናል ኦሮሞ። እሬቻ ማለት ሌላ ትርጉም ካልሰጠው በስተቀር የኦሮሞ ባህል ነው። እርድ ይታረዳል። ይሄ በፊት በነበሩ ሃይማኖቶች ውስጥ ያለ ነገር ነው። ስለዚህ ዮቶር ዋቄፈና ነበረ ነው። ዮቶሬ ዋቄፈታ ነው አዋቅፈታ እሬቻ ሊያከብር ይችላል። ኦርቶዶክስ እሬቻ ማክበር ይችላል። ሲልምና እሬቻ ማክበር ይችላል፣ ግን እምነቱ አይደለም። ሲና በረሃውም ሲና ተራራ የሚባሉት ሴና ነው ሴና ነው ተብሎ ነው የሚታወቀው። ከዚህ ዓለም በኋላ ያሉትን ዓለሞች እንዴት ነው የሚያዩ? ከዚህ ዓለም በኋላ ያለውን እኔ አልተማርኩም፣ እስካሁን አልሰማውም። ማንኛውም ሰው የሰው ልጅ በህይወት ባለበት ጊዜ ጥሩ ነገር ከሰራ እንደሚጸድቅ ነው። በፊት እኮ ኦሮሞ እንጀራ መጋገር፣ ዳቦ መናገር፣ ብዙ ነገሮች አልነበሩም። ወተት ይጠጣል፣ አርዶ ይበላል። ዋናው እንግዲህ እዛ ወደ መግለጫችን ስመለስ ዋናው ነገር እዛ በኢሬቻ ቀን የሚከበር ሴሪሞኒያል ነገር አለ። ከዛ ውጭ መውጣት የለበትም ነው፣ አይተኮነም የእኛ መግለጫ ላይ ማለት ነው ይሄ ችግር እንዳይፈጠር ሌሎች መዝሙር እንዳያሰሙ፣ ጽናጽል እንዳያረጉ፣ ሌላ ሃይማኖታዊ ነገሮች እንዲቀሩ የቱለማ አባገዳዎችና የቱለማ ፎሌዎች ብለናል አይደል። ለምን ስፔሲፊክ አረግን መሰለ፣ በዛ ቦታ ላይ ሪስፖንስብሊቲ ያላቸው አላፊነት ያላቸው ራሱ ቦታው የሚገኘው የቱለማ ስር ስለሆነ ለዛ ነው ያደረግነው ማለት ነው። ለዋቅፈና ከመጀመሪያ ጀምሮ አንድ ትንሽ ወደኋላ ተመልሼ መናገር የሚፈልገው ነገር አለ ዋቄፋና አሁን አዲስ እንደመጣ ወይም መጤ ተደርጎ የሚታየው ከክርስቶስ ልደት በፊት በተለይም በተለይም አንድ ምናልባት ሌሎችን ሊያስቆጣም ይችል ይሆናል ግን መግለጽ የሚገባው መካድ የሌለብኝ ነገር ሙሴ ሙሴ የኩሽ ሰው እረኛ ነበር። ሙሴ ለመሄድ በሚፈልግበት ጊዜ የራሳቸውን ልጅ ዮተሬ ይባላሉ። የራሳቸውን ልጅ ሳፑራ ወይም ጃፑራ የምትባለዋን ድሮውላት ይዞ ወደ ሀገሩ በሚመለስበት ጊዜ የእሱ ሕዝብ በዛን ሰዓት ተቸግሮ ወደ ግብፅ ያለበት ሁኔታ ይታወቃል። ወደዛ የተመለሰው ከዚህ አኳያ ነው። እዛ ተምሮ ነው የሄደው። ሙሴ ሙሴ ሄዶ ያን የራሱን ሕዝብ ከተቸገሩበት ቦታ አንስቶ ይዞ በሚሄድበት ጊዜ ወደ ስና ያሉትን ሴና ነው የሚቆጡትም፣ እንግዲህ ቅርታ ያርጉልኝና፣ ይሄ ያለው ሲወርድ ሲዋረድ የመጣ ከአባቶች የሰማን የሚታወቅ ትልቅ ነገር ስለሆነ ሲና በረሃውን ማለት ነው። ሲና ተራራ የሚባሉት ሴና ነው ሴና ነው ተብሎ ነው የሚታወቀው። ሴና ተራራ ላይ ወጥቶ አርባ ሌሊት እና አርባ ቀን ፈጣሪን ለምኖ ለመጀመሪያ ጊዜ ከፈጣሪ ጋር የተነጋገረው ሙሴ ነው። ሙሴ እንዲህ አድርጎ ለፈጣሪ መቅረብ የቻለው እኛ እሱ የእሱ ጌታ የነበሩት ከብት ሲጠብቅላቸው እረኛው ሆኖ በኖርበት ጊዜ ሲጠብቅላቸው የቆየው አባት እንዴት ፈጣሪን እንደሚለምኑ ለምኖም እንዴት እንደሚያገኙ በቆዩባቸው ጊዜያት ይህንን ተምሮ ስለሄደ ነው እንደዛ ለምኖ ከፈጣሪ ጋር ሊገኝን እናኝ የቻለው ። ስለዚህ ዮቶር ዋቄፈና ነበረ ነው ዮቶሬ ዋቀፈታ ነው ይውል። እንግዲህ በአብዛኛው በመጽሐፍ ቅዱስ ላይም ተቀምጧል ነው የሚሉት። እኛ በምንድን ነው? በአፈ ታሪክ ከአባቶች ሲወርድ ሲዋረድ የነበረ ነገር ነው ይሄ። በኋላ ደግሞ መጽሐፍ ቅዱስ ላይም ትንሽ እንደው እኛ በሰማነው አይጻፊ እንጂ ይሄ ነገር ተቀምጧል። ኢሬቻ ሃይማኖታዊ በዓል የኦሮሞ አይደለም። ለምን ደሳሪ የምትሄደው? ለምን አባባ የምትሄደው? ለምን ነው ለምንላሜ የምትሄደው? ለምን ነው ወዝ ጋር የምትሄደው? እግዚአብሔር ለማመስገን ከፈለግ ቤት ያታመሰግንም። አባገዳ ወይም የገዳ ስርዓት ከዋቀፈታ ውጪ ትርጉም የለው። እዛ ውስጥ ገብተ ባህል ነው ብለ ማለት ለሰዎቹ ይሄ ቅዱስ አይደለም እንደማለት። ቤተ ክርስቲያን ውስጥ ጌታን የሚያመሰግነው ሰው እዚህም እያመሰገነ ሄዶ እዛ በዋቀፈታ እምነት የሚያመሰግን ከሆነ ሁለቱን እምነት ደባልቋል ማለት። ዋቅፈታ ነስባቸው ለሰባቹ ታውቃላችሁ። ሺህ አመት በኋላ እዚሁ መመለስ ወደ ድንቁርና።

ስብስብ የኦሪቱ ስርዓት ነው ይመስላል። ግባሾ ዋቅፍና ሰዱሪ ከኩሞ ፋክስ ሰቱር አዲስ ኪዳን ነው። የአዲስ ኪዳን ልጆች ነን። የዘላለም ሕይወት የሚያወሰን አንድ ጌታ ዋጋ ከፍሎ የሰው ልጆችን በፍቅሩ ያዳነ የእሱን አሰራር፣ የእሱን አገልግሎት የከፈለው ዋጋ በዜሮ የሚያባዛ ነው። ሀገራችን ላይ እየተሰራ ያለ ያሳዝናል። የኦሮሞ ህዝብ እንደ ቤተ ሙከራ ታየው። ማን ነው? ይህን እውነት የምናገር ማነው? ይህን እውነት የሚገልጥ ማን አለን? ጳጳስ ነው? ቄስ ነው? ሰባኪ ነው? ሁሉም ዝም ብለዋል። ትውልዱ ግን እያለቀ ብዙ ምስጢር አለ። በኢሬቻ ስም የሚደረገው ቅድም ብያቸው፣ ሽፋኑ ባህል ነው። ክርስቲያን ሆነው ክርስቲያን ነን ብለው ይሄ ነገር ሲነገር የሚቆጠቁጣቸው ራሳቸውን የሚያማቸው ሰዎች አሉ። የመማቸው ለምን ጭንቅላታቸው አይፈነዳም? የራሳቸው ጉዳይ። እውነት ነው የምንናገረው ወደንም ጠላንም ያለ ክርስቶስ የዘላለም ሕይወት የለም። የዘላለም ሕይወት የሚሰጡ እሱ ነው። በአርባ ቀን በሰማንያ ቀን ያገኘንን ልጅነት በዚህ በጣት አሰራር ግን እያጣ ነው ያለ። ከኛው ከኛው ከኛው ከኛው መስቀል ይዘው ካህን ተብለው እዛ ግን በርቱ የሚለው አለ። ወደ ዝርዝሩ አልገባም። እኔ ብቻዬን ምንም ለውጥ ማምጣት አልችልም። እናንተን ግን ይዤ ብዙ መስራት እችላለሁ።